በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች የደሙ ፍሬዎች፣ በወደደን እስከ ሞት ድረስ ባፈቀደን ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። ሰላማችሁ ብዝ ትተረፍረፍ ይበልላችሁ። የክርስቶስ ሰላም፣ የክርስቶስ ጸጋ፣ የክርስቶስ ማዳን ከሁላችሁም ጋር ይሆነልኝ። ውድ ኢትዮጵያውያን እና ኤርትራውያን በአድማስ ጫፍ ጥግ ሁሉ ያላችሁ ቤተሰቦቼ፣ አድማጭ ተመልካቾቼ፣ አምደው ቅዱስ ሚካኤል ጠላታችሁን አመድ ያድርግላችሁ። አለው በሥጋ አለው በነፍስ እያለ ይጠብቃችሁ፣ በበረከት በቸርነት ይጎብኛችሁ። የአምደው ቅዱስ ሚካኤል ድንቅ አድራጊነት፣ ተአምር ሰሪነት ዛሬም ቀጥሎ ይገኛል፣ ወደፊትም ይቀጥላል። ወገኖቼ ሁል ጊዜ ለጆሮዎቻችን አዳዲስ ነገሮችን ያሰማናል። አምደው ቅዱስ ሚካኤል ተአምሩን እየገለጸ ይገኛል በእናንተም ላይ በመከራ ውስጥ ያላችሁ፣ በችግር ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ፣ በረከት በማጣት ውስጥ ያላችሁ፣ ዕድላችሁ የተወሰደባችሁ፣ ንብረታችሁ እየጠፋባችሁ ያላችሁ፣ ሕመም ደዌ የበዛባችሁ፣ በሱስ በሱስ ውስጥ ያላችሁ፣ ትዳር ያጣችሁ፣ በመከራ በጭንቀት ውስጥ ያላችሁ፣ ሕይወታችሁ ምስቅርቅል ያለባችሁ፣ ሕልማችሁን መኖር ያቃታችሁ የተዋህዶ ልጆች ባለማህተቦች በአምደው በቅዱስ ሚካኤል አማላጅነት የምታምኑ እዚህ ቦታ ላይ አምደው ቅዱስ ሚካኤል ገዳም ላይ ብዙዎች እየተፈቱ ይገኛሉ። የቻሉ ቦታው ላይ ተገኝተው፣ ያልቻሉ ደግሞ ጸሎት ማድረጊያ ስመ ክርስትናቸውንና ጸሎት ማድረጊያ ማስደረጊያ መባቸውን እየላኩ ብዙዎች እየዳኑ ይገኛሉ ማለት ነው። እንግዲህ ይህንን ዜና ምስክርነት ወደ እናንተ ይዤ ቀርብ ያለው ቪዲዮውን እስከ መጨረሻው ድረስ ተከታተሉት። አንድ ወንድማችን በአውሮፓው ሀገር የሚኖር ወንድማችን ኤፍሬም ይባላል እና ይህ ወንድማችን ከተደረገላቸውና ቅዱስ ሚካኤል ተአምሩን ከገለጸባቸው መካከል አንዱን ነው ቀንጨብ አድርጌ ዛሬ የማቀርብላችሁ ማለት ነው። ይህ ወንድማችን አብሮት የሚኖር አብሮት አስጠግቶት የሚኖር አንድ ወንድም ባይወለደውም እንደ ወንድም አድርጎ አብሮት ይሰራ አብሮት ይኖር የነበረ የሚወደው ጓደኛው ነበርና ብዙ ዓመታትን አስቆጥሯል። ብዙ ጊዜ አሳልፈዋል። በአንድ እየሰሩ በአንድ እየኖሩ እየተመካከሩ ከቆዩ በኋላ ነገር ግን በዛው መዝለቅ ተቻለ በነበሩበት የፍቅር ጎዳና የፍቅር ሰንሰለት መዝለቅ አልቻሉም። እና አንደኛው እዚህ አስጠግቶት ሲኖር ለነበረው ጓደኛው ወይም ወንድሙ በክፋትና በንቀት ይመለከተው ነበረ። አንተን እሰራልሃለሁኝ፣ አንተን አጠፋሃለሁኝ እያለ ይዝትብኝ ነበር አለ ሲነግረኝ እና እኔ ችግር የለም እኔ በድየህ ከሆነ እግዚአብሔር እኔን እንደ ስራዬ ይከፍለኛል፣ በድለኸኝም ከሆነ እግዚአብሔር ልቦና ይስጥህ። እኔ ከአንተ ጋር የትናንተን እንጂ ዛሬ አንተ ተቀይረህ በመጣህው ልክ እኔም ተቀይሬ ሌላ ታሪክ፣ ሌላ ዓለም አልገባም፣ ታሪኬንም አላበላሽም እያልኩ እመልስለት ነበር አለኝ ሲያጫውተኝ እና ይህ ወንድማችን የአምደው ቅዱስ ሚካኤልን ገዳማቱን ቪዲዮዎችን እየተከታተለ የጸሎት ስርዓቱን እየተከታተለ ስለነበረ ወደ አምደው ቅዱስ ሚካኤል ገዳም ስመ ክርስትናውንና ጸሎት ማስደረጊያ መባውን ይልካል። ከዛን በኋላ ግን አምደው ቅዱስ ሚካኤል ወደሱ የሚላክበትን የእርኩስ መንፈስ አሰራሩን ሴራውን ሁሉ እያፈረሰለት ያኛው በላከበትና ባሰበበት ልክ ባልሆነ ቁጥር እየተበሳጨ እለት በእለት በቁጣ ስሜቱን ያንጸባርቅ ነበር አለ እና፣ ነገሩን እያከረረው ሲመጣ በየጊዜው ወፍ እየታረደ አንገቷ ተቀልቶ ተቆርጦ ታርዶ ጧት ስነሳ አገኛለሁኝ። በተደጋጋሚ እንደዛ ይሆን ነበር እና ጸበሉን አፍስሼ ጸሎት አድርጌ መዝሙረ ዳዊት ደግሜ ያንን ነገር ከዛ ከጊቤ አስወግዳለሁኝ። የተዋህዶ ልጆች ዛሬ እንደዚህ አይነት ይሄ ወንድማችን የገጠመውን የገጠማችሁ የላችሁም? ያጋጠማችሁ የላችሁም? በየቤታችሁ ጠዋት ስትነሱ አካባቢው ደም ተረጭቶ የሆነ ነገር ተጥሎ፣ የሚሸት ነገር ይሄ ነው ስሙ እንኳን የማይታወቅ ነገር ተጥሎ አላገኛችሁም? በራችሁ ላይ ግቢያችሁ ቤታችሁ ውስጥ ልብስ አልጠፋችሁም? አያችሁ፣ ፀጉራችሁ ተቆርጦ አላገኛችሁትም? እህቶቻችን አጥሮ አላገኛችሁትም? የተለያየ ነገር የደረሰባችሁ ግፍና መከራ እድላችሁ የተሰለበባችሁ እንዳትኖሩ የተደረጋችሁ በጣም ብዙ ሰዎች እኮ አላችሁ። ይህ ወንድማችን የሚላክበት የነበረው የሞት መንፈስ ነው። የሞት መንፈስ እለት እለት፣ አያችሁ ያችን ወፏን። ይሄ ወፍ እንግዲህ አስቡት መንፈሱ እዛ ሂዶ ደፍተራው ወይ ጥንቆላው ቤት ሂዶ ያንን ይህንን ገብርለት አርድህጣል እየተባለ እንግዲህ የሰው ልጅ እንዳይኖር እየተደረገ ያለበት ዘመንና ጊዜ ያለ ነው። ይህ ወንድማችን በመንፈሳዊ ሕይወቱ እጅግ በጣም ጠንካራና ብስል ብሎ ይወጣለት ልጅ ነው። አብያችሁ ይሰግዳል፣ ይጸልያል፣ ይቀጠቅጣል። የምሬ ነው የምላችሁ። ከነ ቤተሰቡ ከነ እህት ከነ ወንድሞቹ ማለት ከነ ቤተሰቦቹ እንደዚያ ያደርጋል። ይሄ የሞት መንፈስ ሊሰራ አልቻለም። እና እነሱ እየሰገዱ እየቀጠቀጡ ስለነበረ በቤተሰቡ አባል አንደኛው ላይ አንደኛው ላይ ተጋለጠ። አያችሁ፣ ተጋለጠ። መንፈሱ ተጋለጠ። እየሰገዱ ነው እየቀጠቀጡ ነዋ። መንፈሱ ተያዘ ተጋለጠ። ከዛ በኋላ ምንድነ ሲባል ይባል አይ፣ እንዲህ፣ እንዲህ፣ እንዲህ፣ እንዲህ፣ እንዲህ ሚስጥሩን በሙሉ ዝርግፍ። አያችሁ፣ ከዛስ? አይ፣ እኔማ አንተን ገድዬ ሬሳህን ወደ አገረ ቤት ልልክላቸው ነበር ለቤተሰቦችህ ነው አያችሁ እንደዚህ ሬሳ የተላካላቸው ቤተሰቦች የሉም ወይ? ከፎቅ ላይ እየወደቁ የሞት መንፈስ እየተላከባቸው ጥላወጊ እየተላከባቸው መኪና የገጫቸው ራሳቸውን ያጠፉ መርዝ የጠጡ ከሰው ጋር ተጣልተው ምክንያት ለመሞታቸው ምክንያት የሆነ ነገር ይነሳል። መንፈሱ እነዛን ሰዎች በሕይወት እንዳይኖሩ አድርጎ ይበቀላቸዋል ማለት ነው። እንደዛ የሆንን ስንቶቻችንን ስንት ቤተሰቦቻችንን አተናቸዋል። ልጆች ያለ አሳዳጊ ቀርተዋል። ልጆች ያለ እናት ቀርተዋል። ልጆች ያለ አባት ቀርተዋል። ልጆች ያለ እህት ያለ ወንድም ቀርተዋል። ይሄንን የሚያደርጉት ክፉ ሰዎች አእምሯቸው የተበላሸ እና ይህ መንፈስ ተይዞ ሲገረፍ ወይኔ አምደው ቅዱስ ሚካኤል ጉድ አደረገኝ አለ። የተዋህዶ ልጆች እየሰማችሁ ነው። አምደው ቅዱስ ሚካኤል አዋረደኝ። እዛ ሂዶ ነው ጸሎት አስደርጉ። መባውን ሰጥቶ ስመ ክርስትናውን ሰጥቶ እንዴት ነው በቃ እንዴት ነው ይሄንን አላማያን መቼ ነው የማሳካው? እኔ ስገባ እሱ አየር ላይ ይመልሰኛል፣ ያከሽፍብኛል። አምደው ቅዱስ ሚካኤል ስራ ሊያሰራኝ አልቻለም፣ ገንዘቤን ጨረስኩኝ፣ እያለ ያ መንፈስ የልጁን ካራክተር ወይም ገጽ ባህሪ መናገር መለፍለፍ ጀመረ ማለት ነው። ለምን እንደተላከ የልጁን ሐሳብ ጓደኛው ላይ ወንድሙ ላይ ምን ማድረግ ወንድሙን ምን ማድረግ እንደፈለገ ሐሳቡን ተናገረ። የሚያናግረው ቅዱስ ሚካኤል ነው። ለምን ታምሩ ይገለጥ ዘንድ ነው። የተዋህዶ ልጆች በዚህ መከራ፣ በዚህ ጭንቀት፣ በዚህ ሐዘን፣ በባዕድ አገር የተቸገራችሁ፣ የተጨነቃችሁ፣ ያዘናችሁ፣ በደብተራው በጥንቆላ መተት የተተበተባችሁ ቀን ቀኑም ሌቱም የጨለመባችሁ መከራ የበዛባችሁ መከራ የጸናባችሁ ቤተሰቦቼ፣ እዚህ ቦታ ላይ ከቻላችሁ በአካል ተገኝታችሁ ካልቻላችሁ፣ ልክ እንደዚህ እንደ ወንድማችን ስመ ክርስትናችሁንና ጸሎት ማስደረግ ያመባችሁን ልካችሁ ጸሎት ማስደረግ ትችላላችሁ። ይህ ወንድማችን እስካሁን ድረስ በሕይወት አለ። በጣም ብዙ ጊዜ የሞት መንፈስ እየተላከበት ይሞታል ብሎ ሲጠብቅ ያኛው እሱ ጧት ተነስቶ ወደ ስራው ሲሄድ ይመለከታል። ያል ማለት ነው። ይበሳጫል። ያኔ ይበሳጫል። እንዴት አይሰራም? እንዴት አይታመምም? ቢያንስ እንዴት አይታመምልኝም ብሎ ይበሳጫል። ክፉዎች እንደዚህ ናቸው። የኛን ውድቀት እኛ ቆመን ሲያዩን ይበሳጫሉ፣ ይናደዳሉ፣ ከንፈራቸውን ይነክሳሉ። በጣም እኮ የሚገርም ነገር እኮ ነው። ለምን አልወደቀም? ለምን አልሞተም? ገንዘቤን ጨርሼ ለጣዖት ለጣዖታ አጎንብሼ ሰግጄ እንዴት ነው የማይሆንልኝ እያለ እጥላለሁ እያለ በየጠንቋይ ቤቱ ሲያፈነድድና ስር ሲምስ ቅጠል ቅጠል ሲያስበጥስ ዘመኑን ይፈጃል። ሞት ይመጣና ድንገት ይወርዳል ይወርዳል። ከባድ ነው። እና ውድ አድማጅ ተመልካቾቼ እንግዲህ ይሄንን ዜና ምስክር ለእናንተ እያደረስኩትኝ፣ እናንተም ደግሞ ይሄንን ሰምታችሁ አምደው ቅዱስ ሚካኤል ተአምረኛ ነው፣ ተአምር አድራጊ ነው። እኔ አምደው ቅዱስ ሚካኤል በሉ ስሙን ጥሩት እንጂ እናንተ አታፍሩም። ጭራሽ አምደው ቅዱስ ሚካኤል አያሳፍራችሁም፣ አያሳፍረንም። አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው። ወደዚህ ቦታ መሄድ ወይም ጸሎት ማስደረግ የምትፈልጉ ሰዎች ኅዳር 11 ተነስተን ኅዳር 13 እንመለሳለን። የመቋሚያ አውድ አለ። መቋሚያ ነው የምናስጠለው ማለት ነው። ይህ ልጅ ጸሎት ሲያስደርግ መቋሚያ የመቋሚያ አውድ ስላለ ለዚህ ልጅ የደረሰ ቅዱስ ሚካኤል ለእናንተም እንድደርሰላችሁ ወደዚህ ቤተሰቡ ነው፣ ኑ ቅረቡ፣ ዳኑ። ይሄ መልእክት የአምደው የቅዱስ ሚካኤል መልእክት ነው። ይሄ መልእክት ሲደርሳችሁ አምደው ቅዱስ ሚካኤል የመዳናችሁን ቀን እንዳቀረበላችሁ የመጎብኘታችሁ ዘመን እንደሆነላችሁ እንድታስቡ መልእክቴን አስተላልፋለሁኝ። ስለዚህ ነባር የነበራችሁ ሸር አድርጉ፣ ሌሎች ይዩት፣ ይመልከቱት። አዲስ የሆናችሁም እንደዚሁ እስከ መጨረሻው ድረስ ስሙት። እዛ ቦታ ላይ የመቋሚያ ይጣላል፣ ጠላታችን እንዲወድቅ፣ ጠላታችን እንዲመታልን አባቶች ካህናት ጸሎት እያደረጉ መቋሚያ ይጥላሉ ማለት ነው። ጠላታችንም ይጣላል፣ ይወድቃል፣ ከእግራችን በታች ይዋረዳል ይወርዳል። ወደ ጥልቁ ይወርዳል። ስለዚህ በተቀመጠላቸው አድራሻ መረጃ መጠየቅ የምትፈልጉትን ሙሉ መረጃ ማግኘት ትችላላችሁ። የተዋህዶ ልጆች ባለማህተቦች፣ ወደዚህ ቦታ ለመሄድ እንግዲህ ጉዞ አለ። ገዳሙ የሚያዘጋጀው ማለት ነው። ገዳሙ የሚያዘጋጀው ጉዞ አለ። ልማት እየተደረገበት ነው። ልማት እየተለማበት ነው ይህ ገዳም ማለት ነው። በረከቱ ላይ ተሳተፉ። አዳራሹ እንግዲህ እንደተለመደ ሁልጊዜ እንደምለው እኔ መናገሬን አላቆምም። ለምን ያ ቦታ ለምቶ ሰፍቶ እስካላየሁት ድረስ በየቪዲዮ እናገራለሁኝ። ዜና ምስክርነቱንም አቀርባለሁኝ አምደው ቅዱስ ሚካኤል አሁንም ድንቅ ድንቅ ነገሮችን ያደርጋል ለእናንተም የሚያደርግላችሁ የሚታገላችሁን ይጣልላችሁ ጥላታችሁን አመድ ያደርግላችሁ እንዳልነበረ ታሪክ አድርጎ ይጣልላችሁ አምደው ቅዱስ ሚካኤል ጥላታችሁን እዚህ ቦታ ላይ እንግዲህ ብዙ ሰዎች ተፈውሰዋል ብዙ ሰዎች ምስክርነት ሰጥተዋል አሁንም እየተሰጠ ነው ወደፊትም ሲሰጥ ይኖራል ማለት ነው። አዲስ ለሆናችሁ አምደው ቅዱስ ሚካኤል ማለት ምንድን ነው? እስኪ ማብራሪያው እንዴት እንዴት እንረዳው ካላችሁኝ አምደው ቅዱስ ሚካኤል ማለት ጥላትን አመድ የሚያደርግ መተተኛውን፣ አስማተኛ እናንተ ላይ መተት ተደርጎባችሁ ተልኮባችሁ ከሆነ በኑሯችሁ ወይም በትዳራችሁ፣ በሰራችሁ፣ በጤናችሁ፣ በተለያየ ነገር መተት ተመትቶባችሁ ከሆነ እዛ ቦታ ላይ መቋሚያ ስታስጥሉ አንደኛ የተላከው መተት ባለበት ስራውን እንዲያፈርስ ይደረጋል። በምግብ በሚበላ በሚጠጣ የበላችሁት የጠጣችሁት ሆዳችሁ ውስጥ ላይ ስራይ ሰርቶ ከሆነ ያንን ስራውን ሚስጥሩን አውጥቶ እስከሚሸኝ ድረስ ግንባር ላይ ይታሰራል። ከዛ በኋላ ግን ያንን መርዝ ካወጣ በኋላ ወደ ሲኦል ወደ ጥልቁ በስውር ይሸኘዋል። በስውርም ሆነ በግልጽ ይሸኘዋል ማን አምደው ቅዱስ ሚካኤል ድጋሚ እነዛ ሰዎች ደግሞ የሚመትቱ ወይም መተት በየጊዜው የሚልኩባቸው ከሆነ ከዛ በኋላ አምደው ቅዱስ ሚካኤል ገዳም ጸሎት ካስደረጋቸው በኋላ ቢላክ ወደ ራሳቸው ነው የሚመለሰው እንደተላከብን እናውቃለን መረጃውን ቅዱስ ሚካኤል ያደርሰናል ምልክት ይሰጠናል ነገር ግን ጥፋቱና ክፋቱ ወደ ራሳቸው ይመለስና በንብረታቸው፣ በልጆቻቸው፣ በራሳቸው ዙሪያ እንዳለ ለኛ የተላከው የጥፋት እና የክፋት ጽዋ ራሳቸው ይጠጡታል ማለት ነው። በቀላሉ ይሄ ነው ቃል ኪዳኑ አምደው ቅዱስ ሚካኤል ቃል ኪዳኑ ምንድን ነው? የት ነው ለምት? ደግሞ በሰሜን ሸዋ በጻርቃኒ መስመር ነው እና እዚህ ቦታ ላይ ለመድረስ በረከቱን ለመሳተፍ የምትፈልጉ የወደዳችሁ በሀገር ውጭ መሆናችሁ በሀገር ውስጥም ከአገር ውጭ መሆናችሁ ከአገር ውስጥ ይህንን በረከት ተሳተፉ። የቻላችሁ ቦታ ላይ ደርሳችሁ ያልቻላችሁ ደግሞ ስመ ክርስትናችሁ እና ጸሎት ማስደረግ ያመባችሁን በመላክ ማድረስ ትችላላችሁ። ኑ ተፈቱ፣ ኑ ዳኑ ነው። ሌላው ወደዛ ገዳም ለመሄድ ሶስት ቀን ነው የሚወስደው ብያቸዋለሁ። አንድ ቀን ወደዛ ስንሄድ፣ አንድ ቀን ወደዛ ስንመለስ፣ አንድ ቀን እዛ፣ ሶስት ቀን ይወስዳል። የግር መንገድ አለው፣ ከመኪና ተወርዶ የግር መንገድ አለው። የሁለት ሰዓት መንገድ ዳገት ቁልቁለት አለው ማለት ነው። መንገድ በደንብ ነው ያለው፣ አመቼ ያልሆነ መንገድ። ያንን ችሎ የሄደ ሰው ግን ሳይፈወስ ሳይድን አይመጣም እያላበን በላብ አማካኝነት በሽታችን በውስጣችን ያደረ እርኩስ መንፈስ መርዙን ሁሉ ነቅሎ ይሄዳል ማለት ነው። ስለዚህ መንገዱ በራሱ ድህነት ነው። የምንሄደው መንገድ ራሱ የድህነት መንገድ ነው። በድካም ውስጥ በላብ ውስጥ የምናገኘውም ጸጋ አለ የሚወጣም በሽታ አለ ማለት ነው። ሌላው እንግዲህ ዝክር አለ። ዝክሩ ላይ ተሳተፉ። ሰፋ ያለ ዝክር እስከዛሬ እንደምናደርገው እንደዛው ካህናትንና ምእመናንን ቅዱስ ሚካኤልን ብሎ የሄደ ሁሉ ተስተናግዶ ደስ ብሎት እንዲመለስ፣ በነፍስ በስጋ እንዲፈወስ። ምክንያቱም ያ በስሙ የተዘጋጀ ጸበለ ጻድቅ ወይም ዝክር ለኔና ለእናንተ ድህነት ለነፍስ ለስጋችን እረፍት ለዳቢሎስ ደግሞ እሳት ውርደት ይሆንበታል ማለት ነው። ስለዚህ በነፍስም በስጋም ምን ብለን እንመጣለን? ተፈውሰን እንበላለን እንመጣለን። ምን ሆነን እንመጣለን? ፈውስ አግኝተን እንመጣለን። በፈውስ ተጎብኝተን እንመጣለን። ሌላው ያው አዳራሹ በር ያስፈልገዋል፣ መስኮት ያስፈልገዋል ብያቸዋለሁኝ። ሶላር ያስፈልጋል። እንደገና ደግሞ ቦታ የለንም። አዳራሹን ሰራን እንጂ ሻወር፣ ሽንት ቤት፣ ኪችን ያስፈልገዋል ቦታው የንጽህና መጠበቂያ ምክንያቱም ግድ ነው የሰው ልጅ የሰው ልጅ ተፈጥሮ ራሱ ያስገድደዋል ማለት ነው። ስለዚህ በዛ ቦታ ላይ አካባቢው ግቢው ንጽህናውን እንዲጠበ እንዲጠበቅለት ሰዎቹም ሳይሳቀቁ የሚሄደውም ሰው በስነ ስርዓት እንዲስተናገድ ለማድረግ እነዚህ ነገሮች ያስፈልጋሉ። መጀመሪያ ቦታ መግዛት ይጠበቅብናል። ከዛ በኋላ ደግሞ ያለው ቀላል ነው። መጀመሪያ ቦታው ቦታው ያስፈልጋል ይሄንን ቦታውን ያው ከገበሬዎች ባለዙታዎችን አነጋግረን መግዛት እንችላለን ማለት ነው። እዚህ ቦታ ላይ ደግሞ ደርሳችሁ እናንተ ተደርጎላችሁ ለምስክርነት እንዲያበቃችሁ የእሱ ቅዱስ ፍቃዱ ይሆንላችሁ። እህት ወንድሞች፣ አሁን የዝክሩ አባል መሆን የምትፈልጉ ሰዎች ዝክሩ ላይ በዓመት እንዘክራለን። በዓመት ማለት ህዳር 12 እና ሰኔ 12 ሰፋ ያለ ዝክር ወይም ፀበለ ጻድቅ እናደርጋለን፣ እናበላለን። ማን ያውቃል? ነገ ከነገ ወዲያ ደግሞ በዚህ ጀምረን ቤተክርስቲያኑ እናንጻለን፣ ሌሎችም ገዳማትን ደግሞ እንጎበኛለን። አባል መሆን የዝክሩ አባል መሆን የምትፈልጉ በአጠቃላይ የዚህ የቤተ ወንጌል ተዋህዶ ሚዲያ አባል መሆን የምትፈልጉ ሰዎች መመዝገብ ትችላላቸው መመዝገብ ትችላላቸው። አላማው ምንድን ነው? የጠፉትን መፈለግ የቅዱሳን ክብራቸው እንዲገለጽ ማድረግ ሰዎች ወደዛ ሄደው ምዕመናን ወደዛ ሄደው የታሰሩ ድነው ለምስክርነት እንዲበቁ ለማድረግ እኛ አሁንም ከጎኔ ላላችሁ ሀሳባችሁ ለደገፈኝ ለምትደግፉ ሁሉ በእውነት ክብር ይስጥልኝ። ያልመጣችሁ ደግሞ ወደ አባልነት መታችሁ አንድ ሆነን ገዳማትን ካህናትን በአገልግሎት ዙሪያ በመንፈሳዊ አገልግሎት ዙሪያ ጤናማ የሆነ አገልግሎት እንድናገለግል የዚህ የቤተ ወንጌል ተዋህዶ ሚዲያ አባል መሆን ትችላላችሁ ማለት ነው። ምዝገባ ተጀምሯል። ምዝገባውን ምዝገባ ስላችሁ የጉዞ የማህበሩ አባል ለመሆን ሁለቱም ላይ ምዝገባ አለ ማለት ነው። ስለዚህ ጉዞ የምትሄዱ ሰዎች ምዝገባው ሳያልቅባችሁ ቀድማችሁ ደውላችሁ ቦታ ማስያዝ፣ በሰዓቱ መገኘት፣ እርግጠኛ መሆን ይጠበቅባቸዋል። መረጃ መውሰድ ትችላላችሁ። በተቀመጠላቸው አድራሻ ማነጋገር ትችላላችሁ። የተዋሕዶ ልጆች አሁንም በድጋሚ ለወንድማችን የደረሰ ቅዱስ ሚካኤል ለሁላችንም ይድረስልን፣ ይድረስላችሁ። የታመሙትን ይፈውስልን። በባዕድ ሀገር የተበተኑትን አለው በስጋ አለው በነፍስ እያለ ይጠብቅልን። የተዋሕዶ ልጆች አምደው ቅዱስ ሚካኤል አሁንም ጥላታችሁን አመድ ያድርግላችሁ፣ የሚታገላችሁን ይጣልላችሁ፣ ሰላማችሁን ያብዛላችሁ። በሕይወታችሁ ጥቁር ጠባሳ ያለባችሁ የሆነባችሁ እርኩስ መንፈስ አጋንንት በረከት ያሳጣችሁ፣ ፍቅር ሰላም ያሳጣችሁን የድንግል ማርያም ልጅ ኢየሱስ ክርስቶስ ሰላማችሁን ይመልስላችሁ። አምደው ቅዱስ ሚካኤል አሁንም ጥላታችሁን አመድ አድርግላችሁ። በቀጣይ ቪዲዮ፣ በቀጣይ ዜና ምስክርነት ይዤ እስከምጣ ድረስ በያላችሁበት ሰላም ሁኑልኝ። ሼር አድርጉት፣ ሌሎችም አይተው ይዳኑበት።